እንዴት ነሽ ደህና ነሽ ቦሌ ቦሌ ቦሌ የሪፖርቱ ጋር ነሽ ቤት አለ እንዴ ዛጋ የቱ ጋር ቦሌ ሆምስ ቦሌ ሆምስ ጋር ነው ወይስ ወዴት ወደ ቦሌውም ስለሚያውቅ። እሺ ባለትዳር ነሽ? የልጅ እናት ነሽ? አረ አይደለሁም። ልጅም ባልም የለኝም። ፈላጊ ነኝ። ፍቅረኛም የለሽም? ነበረኝ፣ ተጣላ። ለምን ለምን? በአሁኑ ሰዓት ከፍቅረኛ ጋር የሚጣላ ሰው አለ? ጠበቅ አድርጎ መያዝ ነው እንጂ። ታረግበት ያዜ እጅ ከፍንጅ ችት ስታረጊ ሰሌ ነሻ እንደዛ ነው። አዎ አዎ። እና ምን ማላረች እጅ ከፍንጭ ይዞሽ? አይ ይቀርታ አደረገልኝና ግን አብሬሽ አልሆንም ማለት እም አሲድ ምናምን ነበር የጠበቅኩት ባለ ትዳር እኮ አይደለም ህጋዊ ባለ እኮ አይደለም ገና ፍቅረኛ አዎ እኮ ፍቅረኛም ብትሆ ብትሆኝ ቺት እኮ ንቀት እኮ ነው። ያን ሰውዬ ካልናክሽው ያን ሰውዬ ካልናክሽው ሌላ ሰው ጋር ትሄጃለሽ። ልጁ አፈቅርሻለሁ ምናምን ሲለኝ ከዛ በቃ አሳዘረኝ እና፣ የማን ነው ተመቸሽ? አሁን የማን ተመቸሽ? የፍቅረኛሽ ይሻላል ወይስ ቺት ያደረግሽው ሰው የማን ጣመሽ? አረ እንደዚህ ቤት ነገር አላደረግንም ገና እና ገና ምሳ ስንበላ ነው ያገኘኝ እና ቺት ሳረግ የምትይው ለምንድን ነው? ቺት ሳረግ እኮ ነው ያልሽኝ አንቺ። አሀ ባልሽ እንትተሽ ለዛኛው ሰውዬ ድል ስትሰጪው ነው ያዘሽ? ገና ምሳ እየበላችሁ ምናምን። አይ ቤት ታ መቶ በኋላ መጥቼ ይመልስልሻል። ስለዚህ ገና ሩምም አልገባችም ገና ነን ገና ማለት እንደዛ እኮ አላረግም ነበር ግን በቃ ሳዝኖኝ እሺ ለአውራሽ ምናምን ሲለኝ እሺ ብዬ ምሳ እየበላ ከዛ ያዘኝ ሰው ነግሮት መሰለኝ፣ አለንበት መጣ እጅ ከፍንች ያዘሽን አታስረጁም፣ ገና ምሳ እየበላ ነው ቺታ። አላረኩብም አትይውም ነበረ እኮ አልኩት። ግን በቃ ለምን እንደዛ ረክሽ ማለት ያው ነው አለኝ በቃ እሱ ንቀት ነው ያው ነው። ቴክስት መላላክ ያው ነው። ግን አንቺ ከሁለት ያጣሁንሽ፣ እኮ ከሁለት ያጣ የዚህንም ጀላ አላገኘሽም የዛንም አላገኘሽም፣ እንዴ ነው ግን? አይ ዘንድሮ በቃ ኖርማል ነው በቃ፣ ከዚህም ከዛ ማጫወት። እኔ ራሱ ሶስት ሴቶች ተወንጭፎብኛል። ጌታ አዎ ሶስት ሶስት ሴቶች በተለያየ ሳምንት ሶስቱም ተወነጨፉ። አሁን ባክን፣ አሁን ፍቅረኛ ነው የምፈልገው፣ ትክክለኛ እውነተኛ ፍቅረኛ። ጌታ ምን አለሽ? ትክክለኛ ፍቅረኛ እንድታገኝ እንደ ምን አለ ማለት። ራሴ ያልበቃም እንዴ? ለራሴ ምን ንብረት ነው? ንብረት ሳይሆን አንቺ ኳሊቲሽ ምንድነው? ከንብረት ውጪ ምን ምን ማድረግ ትችያለሽ? አሁን ባል ቢኖርሽ? ሴት ነኝ፣ በቃ ሴት ነኝ። ሴት ታቃለክ? እንደዛ ነው። አሁን ሌላ ሰው ጋር እኔ አምጥቼ ባጋባሽ ራሱ ሌላ ሰው ጋር ልትሄጂ? ትዳር ከያዝኩኝ ለምን ሌላ ቦታ እሄዳለሁ? ትዳር እኮ ክቡር ነው። ጌታ ምንድን ነው እሺ፣ ከወንድ ልጅ የምትፈልጊው? እኔ እውነተኛ ሰው ታማኝ። ታማኝ የለም፣ ግን ያው በቃ ቢያንስ። ለምንድን ነው ታማኝ? ለምን እንደዛ አልሽ? ታማ እንዳለ እንደዛ ነው። አይ አሁን እኔ ቺት አድርጌ አላውቅም እ እኔ ቺት አድርጌ አላውቅም። እና እናንተ ምን እንድንጣበስ? ኧረ እንችን አልጠብስም እ ጠላቴ በስማ እንዴ! ካንቺ ጋር ለምንድን ነው የምሆነው ታማኝ ስልሽ አለ። በጣም ብዙ ወንድ ታማኝ። ስንት አመትሽ ነው? 28 ተክለ ሰውነትሽ እንዴት ነው? እኔ እንኳን አላየሽም ፊትሽን ብቻ ላይ ነው። ምን ቆሜ አላሳየኝ? እህ እህ እህ እህ እህ ቆንጆ አቋም አለኝ ጥሩ ነው? ሰራተኛ ነኝ? ምንድንነው የምትሰሪው የራሴ ሴቶች ግን አንዴ ቺት ማድረግ ከጀመራችሁ አታቆሙም ይባላል። አሁን አንቺ እንዴት ልታቆሚ ነው? አንዴ ቺት ማድረግ ነው። ያሳዝናል። ብቻ ነገሩ ውስብስብ ነው። እሺ፣ ገቢው ምን ያክል ቢሆን ደስ ይልሻል? ሳታናው ቲንክ እኔ ምን እኔ እና ምን ተዳደርበት ካልን በቂያችን ነው። እድሜው ስንት ዓመት ቢሆን ጥሩ ነው? ከሰላሳ እስከ አርባ አርባ ወንድ ልጅ እኮ አርባ ከሆነ በኋላ እኮ በቀን አንዴ ነው ቆለጡ የሚቆመው። ታውቂያለሽ? ይደክማል። ለዛ ነገር ዝግጁ ነሽ? አንቻው በቀን አንዴ ብቻ ነው የምታደርጉት። መድገም አይችልም ሁለተኛ ዙር እግዚአብሔር ያቀል። ስለዚህ ብዙም ሴክሹዋል ፍላጎት የለሽም ማለት ነው? አዎ ማድረግ አትፈልጊም? ለምን አልፈልግም፣ ሰው አይደለው እንዴ ስልሽ አይደክማል በቀን አንዴ እያደረግሽ ትቀጥያለሽ ወይ አሁን አርባ ዓመት ሰውዬ መቶ ቢያገባሽ በቀን አንዴ ብቻ ነው የሚያደርገው እ እ ነገር ኩሽ ሳይንሱ ነው የሚለው እኮ ይደክማል ነው። ግን አሁን ለዛ ነገር ዝግጁ ነሽ ወይ ነው? አዎ፣ ችግር የለውም። እሱ ላይ እኔ እና እሱን ያግባባናል እንጂ አጣላል። ስለዚህ አንቺ አሁን ልጅ መውለድ ነው የምትፈልጊው? አግብቼ ወልደን ተተባብረን ተዋደን እንድንኖር ነበር እና ልጅ በጣም ወለድ ፈልጋለሁ። ልጅ መውለድ ነው የምትፈልጊው? አግብቼ ነው ግን መውለድ የምፈልገው። እሺ ኢንቦክስ ላይ መታያዋሉሽ ወይ እዚህ ላይ ላስገባልሽ? ኧረ እኔ እንደዚህ ማ እኔ እንደ በስመ አብ ዝም ብሎ እንደዚህ ይገኝ እኔ እንደዚህ አልፈልግም አሃ እኔ ከጓደኞቼ ጋር ይችላል አሁን ያንቺ ከእኔ ጋር ሆነሽ ወደ ሌላ ቆለጥ ዝንጀሮው ከገደል ወደ ገደል ይዘል የለ አሁን የዘንድሮ ሴቶች እንደዛ መዝለል ጀምሯል እዚህ ጋር ጓደኛ እያላቸው ሌላ ሰው እዚያ ጋር እያለ እዚህኛው ሰው ጋር